በተባበሩት መንግስታት የሳይንስ ትምህርትና ባህል ተቋማት ዩኒስኮ በዓለም ወካይ ቅርስነት ከተመዘገቡ የማይዳሰሱ የኢትዮጵያ የቱሪዝም ሀብቶች መካከል አንዱ ነው። የገዳ ስርዓት የኦሮሞ ህዝብ ለዘመናት ሲተዳደርበት የቆየው ይህ የገዳ ስርዓት ማህበራዊ ፖለቲካዊና ኢኮኖሚያዊ ጉዳዮች የሚመራበት ስርዓት ነው። የገዳ ስርዓት የኦሮሞ ህዝብ መሰረታዊ አንድነት የተመሰረተበት የፍልስፍና እምነት የታሪክና የፖለቲካ አስተዳደር ባህል ነው። በዚህ ስርዓት ሁሉም የኦሮሞ ህዝብ የሚያልፍበት ሂደት አለው። በገዳ ስርዓት የፖለቲካ ስልጣን ከህዝብ ተሳትፎም ይመነጫል። የአንድ ፓርቲ የአስተዳደር ዘመን በስምንት ዓመት ተገድቦ በሰላማዊ መንገድ ለቀጣዩ ፓርቲ የሚተላለፍበት ጥንታዊ ሀገር በቀል ዲሞክራሲያዊ የአስተዳደር ስርዓትም ነው። ገዳ ማለት እንዲሁ በትርጉሙ ሰላም ማለት ነው። ገዳ ማለት ስርዓት ማለት ነው፣ መተዳደሪያ ማለት ነው። ገዳ ማለት እውነተኛ ዲሞክራሲ ማለት ነው። ገዳ እውነተኛ ዲሞክራሲ ነው የሚባለው ለሰው ልጅ ብቻ ሰው ለተፈጥሮ ራሱ ህግ አለው። ህጉ ህይወት ያለው ነገር ሁሉ እያለ ስርዓት አይጠፋም፣ ካጠፋም ተጠያቂነት አለው። ራሱ ኢባብ መርዝ ነው መርዝ ይዞ ይሄዳል ይባላል። ለሱ ራሱ መርዝ ለሚይዘው ራሱ ህግ አለው። የሚገደልበት ጊዜ አለ፣ የማይገደልበት ጊዜ አለ። የገዳ ስርዓት ተፈጥሮ ላይ የተለያዩ ድንጋጌዎች አሉት። በዚህም ሰዎች ብቻ ሳይሆን እጽዋትም ጉልህ ቦታ አላቸው። ተፈጥሮ ከሌለ ገዳም የለም ለማለት ይቻላል። የገዳ ስርዓት የሚፈጽመው ህጉም የሚፈጽመው እንደገና ገዳም የሚይዘው ስልጣን የሚሰጠው በጥላ ስር ነው። ያ ጥላ ስር ማለት ኦዳ ነው። ኦዳ ከተፈጥሮ ከተፈጥሮ እንጨቶች የመጀመ- በመጀመሪያ የሚጠቀስ ነው። በገዳ ስርዓት ውስጥ የሚቆረጡ እንጨቶች አሉ፣ የማይቆረጡ እንጨቶች አሉ። የሚቀጥሉ እንጨቶች ያው ሰው ቆርጦ መጠቀም ይችላል። የማይቀጥሉትም ደግሞ እንጨቶች አሉ። ያ እንጨቶች ክብር ሰጣቸዋል። ለከብቶችም ለሰውም ጥላ ናቸው። እንደገና ለመድኃኒት የሚሆኑ እንጨቶች ሁሉ አይቆረጡም፣ ስርዓት አለው። የቆረጠ ሰው ራሱ ሰው ልጅን እንደ ግደሌ ነው የሚታየው። የገዳ ስርዓት ዛፍ እንኳን በስህተት የሚቆርጦን ያስተምራል። ምክንያቱም ትናንትና አያቶቻችንና አባቶቻችን ያስተላለፉልን መልካም ነገር ነው። መልካም ነገር ትውልዶቻችንም እንዲሰራ አገዳ ስርዓቱ ያስተምራል። ትልቅ ዛፎች ለምሳሌ ኦዳ የምንለው አይቆረጥም፣ የተከለከለ ነው። በገዳ ስርዓት ከሚከወኑ ስርዓቶች መካከል ደግሞ ኢሬቻ አንዱ ነው። ኢሬቻ የምስጋና በዓል ሲሆን ለዚህም ክንውን የተፈጥሮ ጸጋና ልምላሜ ልዩ ስፍራ ያላቸው ወሳኝ ጉዳዮች ናቸው። ለሰው ልጅ ብቻ ሳይሆን ሁሉም ለፈጠረው እግዚአብሔር ላለፈውን ማመስገንና ለሚመጣው ደግሞ ለእግዚአብሔርን መልእክት ማስተላለፍ ወይ ደግሞ ያስበ ሁሉ እግዚአብሔር እንዲያሳካለት የሚለምንበት ቦታ ነው። በዛ ቦታ ልምላሜ ይፈልጋል። ልምላሜ በሌለው ቦታ፣ እንጨት በሌለው ቦታ፣ ተፈጥሮ በሌለው ቦታ፣ ሰር በሌለው ቦታ እሬቻ አይካሄድም፣ አይፈጸምም፣ አይደረግም። ለዛ እሬቻና ተፈጥሮ ለይቶ ማየትም አይቻልም። የገዳ ስርዓትና ኢሬቻን ለመከወን የተፈጥሯዊ ቦታዎች ውበትና ስፍራዎች ወሳኝ ሚና የሚጫወቱ መሆናቸውን ለኦሮሞ ሕዝብ ተፈጥሮ መንከባከብ የወዴታ ግዴታ ነው። ባለፉት ዓመታት ለአረንጓዴ አሻራና ለአካባቢ ጥበቃ የተሰጠው ትኩረትም ከገዳ ስርዓት ሳቤ ጋር እኩል የሚራመድ ሆኗል። ከስድስት ዓመት ወዲህ ብይ አገራችን እንጨት እየተተክለ ነው። ሁላችንም እየተክልን ነው። በተለይ እኛ አባገዳዎች ያለ እንጨት የገዳ ስርዓትን አካሄድ ስለማንችል የመጀመሪያ ምሳሌ ሆነን እንተክላለን። የገዳ ስርዓቱ ጉልህ ሚና ሲጫወት ነበር። አንደኛ ተክሎች በሚተከልበት ጊዜ ህዝብ ጋራ ወጥቶ ህዝቡን በማስተማር ህዝቡን በመርቶ የሚተከለው ዛፍ ደግሞ የሰው ልጅ ሕይወት እንደሆነ ሁሉ ያስተምራል ያ ነው ሲያደርግም የነበረ። ለወደፊቱም ያደርጋል። የሚቀጥለውም ደግሞ ትውልድም ይሄንን ያስተምራል።